ትናንትና እንግዲህ እንደ እኔ ጽናት ያሳዘነችው ሰው አለ። ጽናት በእንጀራ እናት የምትሰቃየዋ ማለት ነው። በተለይ የብሌን እናት ድብንርር እንዳደረገች እውነቱን ለመናገር ማለት ነው። የብሌን እናት ግን በዚህ ልክ ክፋት፣ ልክ ጽናትን እንደማያውቃት ሰው ሆነች። በፈጣሪ የእውነት በጣም ነው ያናደደችኝ ትናንትና፣ እውነቱን ስናገር ማለት ነው። ሰው እንዴት እንደዚህ ያሳደገውን ልጅ እንደዚህ ያደርጋል? በፈጣሪ ራሄል ትናንትና መታ ነው እንደዚህ አይምሮሽን የበረዘችው። እንዴ፣ አረ፣ ይደብራል በእውነት። ምን አይነት ክፉ ሴት ነሽ ራሄል? እኮ ነገ ልጅሽ እንዳለችሽ ማለት ነው። ራሄል ነገ መታ ነው ጉሮሮች ነንቃ ከዚህ ቤት ውስጥ የምትመለቅርሽ ብላሻለች፣ ብሌን እራሷ ማለት ነው። ብሌንና ጽናትን ለማለያየት የሆነ ልጅ ቀጥራ፣ ልጁ ብሌንን እየተከታተለ እንግዲህ መንገድ ላይ አላስኬድ ብሏታል። እንደውም ትናንትናችን ጉንጮን ዚህ ስማት ልቧን ሰረቅ አደረጋት መሰለኝ፣ እያሰበችው እየሳቀች ነበረ ማለት ነው። እሱ አፍቅሮች ሳይሆን ራሄል ገዝታው ነው፣ እንዳትሸወጅ ብሌን ማለት ነው። ራሄል ነች የገዛችው በገንዘብ። ምክንያቱም አውቆ አንቺና እናትሽን አጥምዶ ጽናትን እንድትጠሉ ሊያደርግ ነው እንጂ ወይ አፍቀሮች ወይ ወዶች አይደለም ልጁ ማለት ነው። ራሄል ግን ፈጣሪ የስራሽን ይስጥሽ፣ ሌላ ምንም አልልሽም። ጽናት ያለቀሰችውን እንባ አንቺ ደግሞ የምታለቅሽው ያደርግሽ በቅርቡ የሆነት እንግዲህ ጽናት አባቷ ጋር ሄዳ ትላንትና አባቷ ወላጅ አባቷን እንኳ ቀና ብላ ለማየት አልቻለችም። አቅሟን አጣች። ምክንያቱም የደረሰባት በደል ቀላል አይደለም። ብዙ ነገሯን ያጣችው ጽናት አባቷን አጣች፣ የምትወደውን ልጅ አጣች። አስባችሁታል? እናት የለም እዚህ ጋር አይዞሽ የሚላት ሰው የለም ከብሌን በስተቀር እና ብሌን ደግሞ ከአቅሟ በላይ እየሆነ ነው ሁሉም ነገር። በዚህ ጋር እናቷ አለች። በጣም ከባድ ነው አባቷም ጽናትን ቀና ብሎ ማየት አልቻለም ሁለታቸው አንገታቸውን ደፍተው ነው የሚያወሩት እና ጽኑዬ አውቃለሁ በድዬ ሻለው ደግሞ ላንቺ ብዬ ያደረግኩት ነገር ነው በፍጹም አስቤበት አደለም ይሄንን ነገር እንደዚህ ይሆናል ብዬ አልነበረም እኔ አስፈራርቼ ወረቀቱን እንዲፈርምልኝ ብቻ ነበር አሳቤ ነገር ግን ይሄ ነገር ተፈጠረ የኔ ልጅ መኝ አውቄ ያደረግኩት ነገር የለም አባዬ ዝም በል አሁን ምን ልመንክ እኔ እኮ አሁን የሞትኩ ሰው ነኝ። እኔ እኮ በድኔ ነው እንጂ ነፍሴ የለችም አባዬ። የሞትኩ ሰው ነኝ እኔ አሁን እዚህ። ስለዚህ ዝም በለኝ አባዬ። አውቃለሁ ጎድቼሻለሁ ልጄ፣ ግን ላንቺ ብዬ ያደረግኩት ነገር ነው። ማንም ሲስቅብሽ እና ማንም ሲንቅሽ አልቻልኩም የኔ ልጅ። ስለዚህ ንብረትሽ ላስመልስልሽ ነበረ አስፈራርቼ፣ ግን ደግሞ ይሄ ነገር ተከሰተ። እመኝኝ የኔ ልጅ ከአሁን በኋላ እኔ ላንቺ ምንም አልጠቅምሽም። ግን አንቺ ደግሞ በቀላሉ ተስፋ እንዳትቆርጭ ጠንካራ ሆነሽ አሳያቸው ለጠላቶች እያለ እንግዲህ እየመከራች። ሰላም ውድና የተከበራችሁ የኢያ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልን። ነባሮቹም አብራችሁን ስላላችሁ ከልብ ነው የምናመሰግነው። እንግዲህ ጽናት ትላንትና እውነቱን ለመናገር በጣም ነው ያሳዘነችኝ በእውነት እኔ እንጃ ምን እንደምል አላውቅም አስለቀሰችኝ በተለይ የብሌን እናት ትራፊ ነገር ስትሰጣት ለውሻ እንኳ አይሰጥም እንደዚህ አይነት ነገር ብልግና ነው በእውነት ልጅቷ ተማራ ከቤት ውስጥ እንድትወጣ ብሌን አዘዘቻት ማነች ይቺ ራሄል አዘዘቻት የብሌንን እናት በተዛዟ መሰረት እንግዲህ እያንገላታቻትና ጎረምሳ ቤቢ እና ሄጂ እቃው ተጠራቅሟለች፣ እና ጠቢ እንዴ፣ ማየ አረ ተይ፣ እኔ አጥባለሁ እቃውን። እሷ ምን ሰርታ ልትበላ የትም እያወደለደለች እየመጣች ተጠም እንጂ ምን ስራ አላት ደግሞ፣ በነጻ ቤት ውስጥ የምትቀመጠው አንሷት ነው እንዴ? እያለች በጣም ብዙ ነገር ተናገረች። አረ ባክሽን፣ ማይ ታይ፣ ታይ፣ ታይ፣ እኔም ሴት ነኝ፣ ነገ ምን እንደሚገጥመኝ አታቂም። ታይ፣ ማየ እያለች፣ ዝም በይ ባክሽን፣ ወደዛ እንጂ፣ ዝም በይ እያለች ከዛም ጽኑዬ እቤት አልጋዋ ላይ ሄዳ ስቅስቅ ብላ አለቀሰች። በእውነት በጣም ያሳዘነች። ከዛም በቃ እቤት ተከራይታ መውጣትና ለብቻ ለመኖር ወሰነች። ከዛም ብሌን እንትን ስትመጣ ብሌንዬ አውቃለሁ አውቃለው ሸክሞ ጎባቸው አይደለ፣ ግን ደግሞ በቃ የራሴን ቤት ተከራይቼ ልውጣና ስራ እየሰራው ለብቻ መኖር እፈልጋለሁ። ምን እየሽ ነው ጽኑ? ምን ሆነሽ ነው በምንሽ ነው ቤት የምትከራየው? ስትላት እሰራለሁ። ስራ እኮ መጀመሪያ ስራውን አግኝና ስራሽን ከሰራሽ በኋላ አንድ ወር ሲሞላሽ ደሞዝ ከተቀበልሽ በኋላ ቤቱን ትከራያለሽ በመጀመሪያ ደሞዝሽ። አሁን ግን የትም አትጅም አጉላ ተወድቂያለሽ አለቻት ማለት ነው። ከዛም በግድ አስማማቻትና አሳመነቻት እሺ አለች ማለት ነው። ከዛም ባቢ የአባቱ ገዳይ ጋር ሄዶ ጋሽ ግርማ የመጀመሪያው ወበዝ ማለት ነው አባት፣ የአባቱን ገዳይ እንደዚህ ቁጭ ብሎ በስነ ስርዓት የሚያወራ እዛውም በአክብሮት ጋሽ ግርማ፣ ለምን ለምን እንደዚህ ያደረግ? እኔ እኮ አንድም ቀን እንደዚህ ታደርጋለህ ብዬ አስቤ አላውቅም? ለምንድን ነው እንደዚህ ያደረገው ጋሽ ግርማ? ምን አጠፋው? ምን በደልኩ እንዴ? እኔ እኮ አንድም ቀን አባቴን ትገለዋለህ ብዬ አስቤ አላውቅም ሲለው፣ የእኔ ልጅ እመነኝ፣ እንደዚህ ላደርግ አስቤ አይደለም በአጋጣሚ የተፈጠረ ነገር ነው ልጄ። በቃ አልቻልኩም ልጄ፣ ስትናቅና ስትሰደብ፣ ስትሰቃይ ማየት አልቻልኩም። ግን ደግሞ አባትን ልገል አስቤ አይደለም፣ እኔ ላስፈራራው ነበረ። ሽጉጡን ደግሞ የሰጠኝ ሰው ባዶን ጥይት ነበረ፣ ባዶን ሽጉጥ ነበር ሰጡኝ ያልኩት። እነሱ ግን ጥይት ውስጡ አስቀምጠው ነው የሰጡኝ። በቃ በድንገት ባርቆ ነው የመታው እንጂ አውቄ ያደረግኩት ነገር አይደለም። እናም እባክህን ባብዬ አንድ ነገር ላስቸግር፣ ከልጄ ጎን አትራቅ ከልጄ ጋር አሁን እሷ ማንም የላትም ብቻዋን ናት። እባክህን ጋሽ ግርማ። ምን እያልክ ነው? የእኔና የጽናት ነገር ከአሁን በኋላ አብቅቷል። እኔና እሷ ከአሁን በኋላ አንድ ላይ መሆን አንችርም። እንዴ ተው እንጂ ባብዬ እባክህን። እኔን እርሱኝ፣ በቃ እኔ ውስጥ ልባችሁ ውስጥ እንደሌለው አስቡኝና፣ እናንተ ፍቅራችሁን አድሉ። እባክን፣ ባብዬ ፍቅራቸውን አድኑ። ጽኑ ከዚህ በላይ መጎዳት የለባት። አውቃለሁ ብዙ ነገር አሳጥቻታለሁ። ጋሽ ግርማ አንተ ኮ አንድ ሰው ብቻ አይደለም የገደልከው አራት ሰውን የገደልከው እኔን፣ ልጅህን፣ ራስህን አባቴን እና። ታዲያ እንዴት ነው እኔ ከጽናት ጋር መኖር የምችለው? ለጽናት እንኳን እንዴት አታስብም? ለፍቅራችን እንኳን እንዴት አታስብም? ጋሽ ግርማ እንዴት እንደዚህ ታደርጋለህ? በቃ ሁሉንም እርሳውና፣ እኔ ያልከውን ብቻ አድርግ። ፍቅራችሁን አድኑ የኔ ልጅ፣ እኔን ከልባችሁ ውስጥ አውጡኝና እርሱኝ እኔን። በቃ እናንተ ሕይወታችሁን ቀጥሉ ሲለው አንገቱን ደፍቶ ዝም አለ። ምክንያቱም ይወዳታል፣ ልጅቱን ማለት ነው። ባቢ ከዛ